ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁም? ያሮስ ተጀምሯል። ዛሬም እንግዲህ እናንተን ያሰምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ከዛም ከዚህም ቀንጨብጨብ አድርጌ ይዤ መጥቻለሁ። እውነት ለመናገር የአሁኑ መረጃ ጥብቅ ነው፣ አስቸኳይና ለሚመለከቱ አካል በተለይም አምስት ኪሎ ለሚገኙት ብፁዓን አበው ሊቃነ ጳጳሳት እንዲደርስ ለመንበረ ፓትርያርክ፣ ለቅዱስ ሲኖዶስ፣ ለቋሚ ሲኖዶስ፣ ለቅዱስ ፓትርያርኩ እንዲደርስ እንፈልጋለን። ስለዚህ ይሄ መረጃ አስቸኳይ ነው ማለት ነው። በአጠቃላይ ስለዚህ ምን እናድርግ ነው? በደንብ አድርጋችሁ ላይክ እና ሼር አድርጉልኝ። ሕገወጥ ሲኖዶስን የሚያራምዱ አካላት መፈንቅለ ሲኖዶስ ሊያካሂዱ ነውን እንድንል ያደረገን አንድ መረጃ ነው ከእጃችን የገባው። በእርግጥ በዚህ መረጃ ሁለት ጊዜ እመጣለሁ፣ በቀጣይም አንድ ቪዲዮ አጋራላቸዋለሁ ራሱን መንበረ ሰላማ ብሎ ከሚጠራው ቡድን ጋር የተገናኘ የወጣ መረጃ ነው። እንግዲህ በምስሉ እዚህ ጋር እንደምትመለከቱት ራሱን መንበረ ሰላማ ብሎ የሚጠራው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ብሎ የሚጠራ ቡድን ስብሰባ አካሄደዋል። መቼ አትሉኝም? በዚህ በጥቅምት ማለት ነው ያውም እነሱ ቅዱስ ብለው የሚጠሩት ሲኖዶስ ማለት ነው። እዚህ ደግሞ ጥቅምት 12 ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ ምልአተ ጉባኤ በቅዱስ ፓትርያርኩ መሪነት ሊጀመር ዝግጅት ላይ ነው። 44ተኛው የአጠቃላይ ሰበካ መንፈሳዊ ጉባኤ ተካሂዷል። መግለጫዎችም ወጥተዋል። መግለጫዎችንም አሰምቻችኋለሁ። እዛ ጋር ደግሞ የትግራይ ሲኖዶስ ደግሞ ሲኖዶስ ብሎ አቋቁሟል። ብፁዕ አቡነ መርሃ ክርስቶስ ብጹ አቡነ ጴጥሮስ ምናምን አስቀድመው የነበሩ እውነተኞች የነበሩ ኋላ ግን ወደዛ ገብተው ወደ አስር የሚጠጉ ገውጥ አባቶችን የሾሙት አሁን ሁለት ቦታ ነው ሲኖዶሱ ስብሰባ ያለው። ሁለት ቦታ ማለት ሁለት ጉባኤ ሁለት የተለያየ አንድ ኢትዮጵያ ውስጥ ጥር 15 ላይ በነበረው እንቅስቃሴ ውስጥ ከቀሩት አንድ ባለፈው ይሬቻ ምናን የደው አባት አወቃቸው በርሱማ አባ በርሱማ የሚባሉ አቡነ ገብርኤል ኝ ብሎ ራሱ የሚጠሩ ለዘር የቀረው እሱ ነው። ከዛ ከኦሮሚያ ብሔር ብሔረሰብ ብለው ከተነሱት ውስጥ የትግራዮቹ ግን እንዳሉ ናቸው። እንዳሉ መፈንቅለ ሲኖዶስ የተካሄደ መፈንቅለ ሲኖዶስ የተካሄደ አስደንጋጭ ነው። የሲኖዶስ ስብሰባ ሲመጣ ችግር አያጣውም። አሁን ከሆነ አመታት በኋላ ከሆነ አመታት ምንም አላባራ ያለ ነገር ሆኗል። ምስሎችን አሳያቸዋለሁ። ቪዲዮዎች ስላልደረሱኝ ፎቶ ብቻ ነው የተለቀቀው ማለት እግዚኦ እንድንል ነው የሚያደርገው። እውነት ለመናከል እግዚኦ መሐረነ ክርስቶስ እንድንል ነው የሚያደርገው። በጣም እንድናለቅስ እንድናነባ የሚያደርግ መረጃ ነው። እውነት ያስነባል፣ ያሀዘናል። የእነሱ ምስሎች ላሳያቸው እና ደግሞ አጠቃላይ እዚህ ሰበካ መንፈሳዊ ጉባኤ ላይ መግለጫዎችን ተሰጥተዋል። አጠቃላይ መግለጫው በተወሰነ ልክ አስደምቻችሁ ነበረ። አጠቃላይ ምንድን ነው የሚመስለው ወቅቱ አጠቃላይ ሂደቱ ሁኔታው እንዴት ነበር፣ እንዴት ተጠናቀቀ? አርባ አራተኛ የሚለውንም ቀልበጭ አድርጌ ላሰማችሁ። አስቀድሜ ግን ምስሎችን ብቻ ፎቶችን ብቻ ራሱን መንበረ ሰላማዊ የትግራይ ኦርቶዶክስ ብሎ የሚጠራው ቡድን ያደረገውን ነገር ላሳያችሁ ቪዲዮ ካ። ሰሞች የገዘ በረ ተክለ ሃይማኖት ብፁዕ አቡነ ዲዮስቆሮስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ እና የራያ ሀገረ ስብከት ሊቀ ጳጳስ የቤተ መጻሕፍት በመዘክርና የማህበራት እና ቁጥጥር ክትትል ማደራጃ መምሪያ የበላይ ኃላፊ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ የበላይ ኃላፊና የአሩሲ የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ህርያቆስ የአዲስ አበባ ሀገረ ስብከትና የሀድያ የስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አናበው ሊቃነ ጳጳሳት ምክትል ስራ አስኪያጆች ንቡረ እድ ኤልያስና ረዳት ፕሮፌሰር ግርማ ባቱ አጠቃላይ የጉባኤው ተሳታፊዎች ለዚህ ሰዓት ለዚህ ጊዜ አስጀምሮ በሰላም ስላስፈጸመን ለእግዚአብሔር ክብር ምስጋና ለሱ ይሁን። ትናንት ሰርቻለሁ ብለህ አትቁም፣ ዛሬም ነገም በሰራኸው ላይ ጨምረ ስራ። ቅዱስ ዮሐንስ አፈወርቅ ወይንም የማቴዎስ ወንጌል ትርጓሜ ዘጠና ቁጥር ሶስት በቅድሚያ ከዘመነ ማቴዎስ ወደ ዘመነ ማርቆስ አሸጋግሮ ከሀገር ውስጥም ሆነ ከሁሉም የዓለም ክፍል አሰባስቦ አርባ አራተኛውን የሰበካ መንፈሳዊ ዓለም አቀፍ ጉባኤ ተሳትፈን በቸርነቱ በሰላምና በስኬት እንድናጠናቅቅ የረዳንን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን እላለሁኝ። ከላይ መነሻ ያደረግነው ቅዱስ አባት ለቤተ ክርስቲያን ስለምንሰጠው አገልግሎት ስለ በጎ ስጦታና ቅድስና በሰፊው አስተምረዋል። ሐሳቡም ሐዋርያው ቅዱስ ጴጥሮስ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነት ጨምሩ ብሎ ካስተማረው ትምህርት ጋር ተመሳሳይ ነው። ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር 5 እንደ አቀባበላችን ከሚለያይ ሁኔታ ከስራ ከሰራ በኋላ ያገኘነው ውጤት ለመነሳሳትም ለመዘናጋትም ምክንያት ሊሆነን ይችላል። በመሆኑም ታላቁ ቅዱስ አባት ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም ጨምረ ስራ በማለት የዛሬ ስኬት ለሌላ የበለጠ ስኬት የሚያነሳሳ እንዲሆን አስተምረዋል። ብፁ ቅዱስ አባታችን፣ ብጹ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት እጅግ ፈታኝ በሆነ ሁኔታ ውስጥ ባደረጋችሁት ጥረት ከእቅዳችሁ አንጻር አብዛኛውን በስኬት እንደ ተወጣችሁ ያቀረባችሁትን ሪፖርት ያስረዳል። በአይናችንም አይተን እንደምን እንደምናረጋግጠው በብዙ አህጉረ ስብከት የልማት እንቅስቃሴ አለ። የመንበረ ፓትርያርክ ሰላሳ አምስት በመቶ ድርሻን በተመለከተ በተሰላው ስሌት እንኳን ዘጠና በመቶ የሀገር ውስጥ አህጉረ ስብከት እድገት አስመዝግበዋል። በከፍተኛ ትግል ትግልና ጥረት ላስመዘገባችሁት ለዚህ ስኬት የላቀ ምስጋናዬን በቅዱስ ቤተ ክርስቲያን ስም አቀርባለሁ። ይህ እድገት ለበለጠ ስራ የሚያነሳሳ ሊሆን ይገባልና አሁንም ጠንክራችሁ ስሩ እላለሁኝ። ይህንኑ መሰረት አድርጎ የተበረከተላችሁ ሽልማትም ለበለጠው የሚያተጋ መሆን አለበት። በሌላ መልኩ የፐርሰንት መቀነስ የታየባችው አህጉረ ስብከትም ከሌሎች በመማርና ጉድለቶችን በማረም ተሽሎ ለመገኘት መጣር እንዳለባችው ለማሳሰብ እወዳለሁ። መንግስተ እግዚአብሔርን ከማስፋት የምእመናንን ቁጥር በመጨመር ረገድ ሁሉም አህጉረ ስብከት በሚባል ደረጃ አዳዲስ ጥሙቃንን በከፍተኛ ቁጥር ወደ ቅዱስ ቤተክርስቲያን ህብረት እንደ ጨመሩ የሚያሳይ ሪፖርት ቀርበዋል። ይህ በራሱ በከፍተኛ ትኩረት የምንሰራው ቀጣይ ስራ እንዳለብን ይጠቁማል። የተሰራውን ለመዝረፍ አሰብስፎ የሚጠብቁ ተኩላዎች ስላሉ አዳዲስ ጥሙቃንን የተደራጀና ቀጣይነት ያለው ክትትል ያስፈልጋቸዋል። ባገኙት መልካም ዕድል በቤተ ክርስቲያን ውስጥ የሚያድጉበትንና ጸንተው የሚቀጥሉበትን ሥራ መስራት ይገባል። በመሆኑም ስብከተ ወንጌልን የበለጠ ማጠናከር ተገቢ፣ መምህራንን መመደብና ውጤታቸውን መከታተል ተገቢ ነው። ልማትን በተመለከተ በአህጉረ ስብከትም ሆነ በአጥቢያ ደረጃ እየተደረገ ያለው ጥረት የሚደነቅ ነው። ነገር ግን ከተለመዱት ዘርፎች በተጨማሪ በአዳዲስ እሳቤና በተለያዩ መስኮች ልማትን ማስፋፋት ጊዜው በግዴታ የሚጠይቀው ተግባር ነው አጥ አብያተ ክርስቲያናት በራስ አገዝ ልማት ጠንክረው በገቢ ራሳቸውን እንዲችሉ መስራት ይገባል። ቤተ ክርስቲያን ለአካባቢው ማህበረሰብ ችግር ደራሽ እና አጋዥ መሆን የምትችልበትን ምግባረ ሰናይ ጠንክሮ የሚሰራበትን ነገር በተለየ ትኩረት መያዝ ያስፈልጋል። እነዚህ ተግባራት ዛሬ ቤተ ክርስቲያን ላይ ለሚሰነዘሩ ነቀፋዎችና ትችቶች በመጠኑም ቢሆን ምላሽ ይሆናል። በጉባኤያችን መክፈቻ እንደተናገር ነው። ዛሬ ሁሉም ቤተክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሀሳብ እየቆነጸሉ እውከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተ ክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተ ክርስቲያን የሚጠቅመውንና ለሕሊና የሚመቸውን እየለየን መስራታችንን እንቀጥላለን። ምንጊዜም ቢሆን ወገንተኝነታችን ከእውነት ጋር ነው። በእልህኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ በመስራት መልስ እንሰጣቸዋለን። ጊዜው በወሬ የሚጠፋ እንዳልሆነ በሚገባ ስለምንረዳ ሙሉ ኃይላችንን ለወንጌል፣ ለልማት ለምግባረሰናይና ለመሳሰሉት እናውላለን። የወደፊት የትኩረት አቅጣጫዎች አንድ። ስብከተ ወንጌል ቤተ ክርስቲያን በምድር ያለች ያለች የእግዚአብሔር መንግሥት ስትሆን ዓላማዋ የሚገለጠው ወንጌለ መንግስተ ሰማያትን በመስበክ ነው። በመሆኑ መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተነደፉት በአዳዲስ እቅዶች አፈጻጸም ረገድ የተሻለ የስብከተ ወንጌል አገልግሎት የሚኖርበትን ሁኔታ ለመፍጠር በተለየ ትኩረት እንሰራለን። እንደሚታወቀው የደረስንበት የዘመን ሁኔታ በተለመደው የአገልግሎት መስክ ብቻ የምንወጣው አይደለም። በመሆኑም በቴክኖሎጂም ጭምር የታገዘ ሁሉንም የመገናኛ መንገዶች የሚጠቅምና ሰፊ ተደራሽነት ያለው የስብከተ ወንጌል አገልግሎት እንዲኖረን ጥረት እናደርጋለን። ሰባኪያንን የእቅበተ ሃይማኖት መምህራንን እና ስርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይተዋልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትክተው ኮትኩተው ላሳደጉት ወላጆች በቅድስት ቤተክርስቲያን ስም ላቅ ያለ ምስጋናችን እናቀርባለን። ልማትን በተመለከተ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሪፖርት ላይ እንደተገለጠው ቤተ ክርስቲያን በተለያዩ ምክንያቶች ለረጅም ዓመታት ግንባታቸው የተጓተቱ ህንጻዎች አሏት። እነዚህን ህንጻዎች ማጠናቀቅና ለልማት በፈረሱ ምትክ በተገኙ ቦታዎች ሰፊ ግንባታ ለማከናወን አቅጣጫ አቅጣጫ አስቀምጠናል። ከፍተኛ መዋዕለ ነዋይ የሚጠይቁት እነዚህ የልማት ስራዎች ከፊሉ በቅርቡ ወደ ግንባታ የሚገቡ ናቸው። ከነዚህ በተጨማሪ ሰፊውን እቅድ እቅድ የሚደግፉ እና በጥናት ላይ የተመሰረቱ አዳዲስ የልማት ስራዎች ይከናወናሉ። የህዝብ ግንኙነት እና የመገናኛ ብዙሃን አገልግሎት ቤተክርስቲያን በሁለንተናዊ መልኩ የምትገለጥባቸው ዘርፎች ዋነኞቹ ናቸው። በተለያየ መንገድ የቤተ ክርስቲያን ገጽታ በማጉደፍ የተሰራውን ስራ ሁሉ በመተቸት እና የግል ፍላጎታቸውን በማንጸባረቅ ዘመቻ ለከፈቱ ወገኖች የሚመጥንና ተቋማዊ የሆነ ምላሽ መስጠት አስፈላጊ ነው። በመሆኑም ዘርፎቹን በሰው ኃይል ማጠናከር፣ በቴክኖሎጂ ማገዝ እና ተደራሽነትን ማሳደግ በትኩረት ከምንሰራባቸው ዘርፎች መካከል ናቸው። ምግባረ ሰናይን በተመለከተ በአስቸጋሪ ሁኔታ ውስጥ የሚገኙ አህጉረ ስብከት እና የገጠር አብያተ ክርስቲያናትን ለመርዳት እንዲያስችሉ በተነደፉ መርሃ ግብሮች መሰረት ድጋፍ ይደረጋል። የሞቱ ካህናት ልጆች፣ በተፈጥሮ አደጋና በግጭት የተፈናቀሉ ወገኖች በሕፃናት እና ቤተሰብ ጉዳይ መምሪያ በኩል ከውጭው ድጋፍ ፈንድ ለማፈላለቅ ለመርዳት የሚያስችል ዝግጅት እናደርጋለን። በዚሁ አጋጣሚ ሁሉም አህጉረ ስብከት እስከ አጥቢያ ደረጃ ድረስ ባለው መዋቅር ተጎጂዎች የሚረዱበትን አሰራር ተግባራዊ እንዲያደርጉ ጥሪያችንን እናስተላልፋለን። አምስተኛ የቤተ ክርስቲያን ሁሉን አቀፍ ሰላምን በተመለከተ ቀኖና ቤተ ክርስቲያንን በሚፈቅደው መሰረት ልዩነቶችን በውይይት ለመፍታት ጥረት ይደረጋል። በሀገራችን ሰላም የቤተ ክርስቲያንን ተሳትፎ ለማሳደግም እንሰራለን። በመጨረሻም ሁሉም የትኩረት አቅጣጫዎች እውን እንዲሆኑ የሁላችንም ዘርፈ ብዙ ጥረት ስለሚያስፈልግ ቅዱሱ አባት ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም በሰራኸው ላይ ጨምረ ስራ እንዳለው ጠንክራችሁ እንድትሰሩ በቅዱስ ቤተ ክርስቲያናችን ስም አደራላለሁ። 44ኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ እንደዚህ ባማረና በተሳካ ሁኔታ እንዲከናወን በስኬትም እንዲጠናቀቅ ተግተው ለሰሩት የሰበካ ጉባኤ ማደራጃ መምሪያ ኃላፊ እና ሰራተኞች በሙሉ ምስጋናችንን እናቀርባለን። በአብይና በንዑስ ኮሚቴ ደረጃ በተለያየ ዘርፍ አስተዋጽኦ ያደረጉትን ሁሉ እናመሰግናለን። ጉባኤያችንን ባርኮ በሰላም ያስፈጸመን ልዑል እግዚአብሔር አምላካችን ይህንን የሥራ ዘመን ባርኮ የበለጠ ፍሬ ለማፍራት ያብቃን የእመቤታችን ቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን በረከት በሁላችን ላይ ይደር ጥቅምት ስምንት ቀን 2017 ውድና ክብረት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ መረጃው ለመለዋለም እንዲዳረስ ላይክና ሼር በማድረግ ተከታተሉ